እንደምታውቁት የአበሻ ልብስ አይን አዋጭ ነው። ለባለሙያ ባለሙያ ደግሞ ለፕሮግራም እንዲሁም ደግሞ ለተለያዩ ዝግጅቶች በየፊታችሁ በየፊታችሁ ቀለም እንዴት እንደምትለብሱ እንዴት እንደምትመርጡ አብረን እናያለን። እንደ እኔ አይነት የፊት ቀለም ላላችሁ የተወሰኑ ልብሶችን እናሳያችሁ። በመጀመሪያ ይህንን የመሰለ ሌመን ከለር ወይም ደግሞ ሌመን የተቀላቀለበትን ልብሶችን ብትመርጡ ፍክት ድንቅ በመቀጠል እንደዚህ አይነት ፊች ከለሮችን የማይረብሹ ውብ የሆኑ ልብሶችን ብትመርጡ አብሮ ይሄዳል ብለን እናስባለን። ቀለም ውረጋ፣ ተስማማ። እንዲሁ ደግሞ አንቺ ደመቅ፣ ፍክት ብለሽ መታየት ለምትፈልጊበት ፕሮግራም ላይ ጎልደን ከለር ድምቅ፣ ፍክት ስለሚያደርግ ምርጫሽሁን እንላለን። በመቀጠል ቤቢ ብሉ ከለር እንዲህ እንደምትመለከቱት ፍክት ብረት ያደርጋል።